ተነስተልን አድማሽ ተመልካቾቻችን፣ ይህ ባላገሩ ዜና ነው። ተነስተልን እንደምንላችኋል። ክብራን ተመልካቾቻችን፣ ይህ ባላገሩ ቲቪ ነው። ለሰዓቱ ያዝናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ገነ ዘውዲ ያብሪያችሁ ቆያለሁ። አርስተ ዜና በቅድሚያ የጊዜ አስተዳደሩ ጊዜያዊ ምክር ቤት የፕሮቶራውን የሰላም ስምነት የሚከታተልን ጨምሮ ሰባት ቋሚ ኮሚቴዎችን ማቋቋሙን አስታወቀም። በኢትዮጵያና ኤርትራ መካከል ያለውን ውጠት ተከትሎ ኤርትራ ተጨማሪ ወታደሮችን ለመመልመል በእንቅስቃሴ ላይ እንደምትገኝ ማረጋገጡን አምንስቲ አስታወቀም። ሱዳን በአገሯ የእርስ በርስ ጦርነት በዘር ማጥፋት ወንጀል ተባባሪነት ያለቻትን የተባበሩት አረብ ኤምሬቴስን በዓለም አቀፍ የፍትህ ፍርድ ቤት ስታቆማት ነው። ወደ ቀዳሚው ዜና አልፋለሁ። የጊዜያዊ አስተዳደሩ ጊዜያዊ ምክር ቤት የፕሮተራውን የሰላም ስምምነት የሚከታተልን ጨምሮ ሰባት ቋሚ ኮሚቴዎችን ማቋቋሙን አስታወቀም። የትግራይ ክልል ጊዜያዊ አስተዳደር ያቋቋሙ ጊዜያዊ ምክር ቤት ትናንት የካቲት ሀያ ስድስት ቀን ሁለት ሺ አስራ ሰባት ዓመተ ምህረት ባካሄደው አስቸኳይ ስብሰባ የፕሮተራውን የሰላም ስምምነት አተገባበር የሚከታተል ቋሚ ኮሚቴን ጨምሮ ሰባት ቋሚ ኮሚቴዎችን ማቋቋሙን አስታወቀም። በአቶ ጌታቸው ረዳ የሚመራው ህወሓት ተወካይ መሆናቸውን የገለጸው ወይዘሮ ሰናይት ታይናለም የሴቶችና ወጣቶች ቋሚ ኮሚቴ ሊቀመንበር ሆነው የተሾሙ ሲሆን የባይቶናው አቶ ዮሴፍ በርሀ የፕሪቶሪያ ሰላም ስምምነት ክትትል ቋሚ ኮሚቴ ሊቀመንበር ተደርገው ተሹመዋል። የአረና ፓርቲ አመራር የሆኑት አቶ አምዶም ገብረስላሴ የፍትህ ዲሞክራታይዜሽንና ምርጫ ኮሚቴ ሊቀመንበር የትግራይ ነጻነት ፓርቲ አመራር አቶ አለምሰገድ አረጋ የማህበራዊ ልማትና መልሶ ማቋቋም ኮሚቴ ሊቀመንበር፣ የሳልሳይ ወያኔ ፓርቲ አመራሩ አቶ አሉላ ኃይሉ የሀብትና ኦዲት አስተዳደር ቋሚ ኮሚቴ ሊቀመንበር ሆነው ተሹመዋል። በኢትዮጵያና ኤርትራ መካከል ያለው ውጥር ተከትለው ኤርትራ ተጨማሪ ወታደሮችን ለመመልመል በእንቅስቃሴ ላይ እንደምትገኝ ማረጋገጡና አምነስቲ አስታወቀ። አምንስቲ ከስድስት መቶ በላይ የኤርትራ ስደተኞችን ከኢትዮጵያ በግዳጅ እንዲወጡ መደረጉ እንዲወገዝ ጠይቋል። አምነስቲ ኢንተርናሽናል ላለፉት ሶስት ወራት ብቻ ከስድስት መቶ በላይ ኤርትራውያን በግዳጅ ከኢትዮጵያ ወደ ኤርትራ እንዲመለሱ መደረጋቸውን በመግለጽ የተባበሩት መንግስታት ድርጅት የሰብዓዊ መብቶች ምክር ቤት ድርጊቱን እንዲያወግዝ ጥሪ አቀረበ። ባሳለፍነው ሳምንት በተካሄዱ የተባበሩት መንግስታት ድርጅት የሰብዓዊ መብቶች ምክር ቤት ሀምሳ ስምንተኛ ስብሰባ ላይ አምንስቲ በተለይ ኢትዮጵያና ሱዳን የሚገኙ የኤርትራ ስደተኞች የሰብዓዊ መብት ሁኔታ መባባሱን ገልጿል። የሰብዓዊ መብት ተሟጋች ድርጅቱ የተባበሩት መንግስታት ልዩ ሪፖርተር ሰኔ ሁለት ሺ አስራ ስድስት ባወጣው ሪፖርት በመጥቀስ በፈጥኖ ደራሽ ኃይሎች በቁጥር ስር ባሉ አንዳንድ የሱዳን አካባቢዎች ያሉ የኤርትራ ስደተኞች በተለይ ሴቶችና ልጃገሮች ላይ ጥቃት ተፈጽሟል ብሏል። አክለም ነሐሴ 2016 ቱርክ በግዳጅ ወደ 8 180 የሚጠጉ ኤርትራውያን ወደ አገራቸው መመለሷንና ይህም ጥበቃ የማግኘት መብታቸው የጣሰ ነው ብሏል። በተጨማሪም አምስቲ በኢትዮጵያና ኤርትራ ባለስልጣናት መካከል ውጠት እየጨመረ በመምጣቱ የኤርትራ መንግስት ወታደራዊ እንቅስቃሴውን እንዳጠናከረ የመገናኛ ብዙሀን ዘገባዎች በመጥቀስ ገልጿል። መግለጫው ሁሉም የተባበሩት መንግስታት ድርጅት የሰብዊ መብቶች ምክር ቤት አባል ሀገራት የኤርትራ ስደተኞች በግዳጅ ከመመለስ ከማሰርና ከሚደርስባቸውን ግልት የመጠበቅ ግዴታቸው እንዲወጡ አሳስቧል። አምኒስቲ በኢትዮጵያና ኤርትራ መካከል ያለው ሁለት ተከትሎ በየካቲት ወር አስመራ ተጨማሪ ወታደሮች ለመመልመል በእንቅስቃሴ ላይ እንደምትገኝ ከታማኝ ምንጮች ማረጋገጡን አስታውቆ ሁኔታው ከኢትዮጵያ በግዳጅ ወደ ኤርትራ የሚላኩ ስደተኞች ለአደጋ ተጋላጭነት እንደሚጨምር አመልክቷል። በዚህም ሁሉን የመንግስቱ ድርጅት የሰብአዊ መብት ምክር ቤት አባላት የኤርትራውያን ስደተኞች አስገዳጅ ማባረር፣ እስርና የመጥሰት እንዲያወግዙ ጠይቋል። ለሁለት ተከታታይ ቀናት በመስቀል አደባባይ መለኮታዊ ጉብኝት ለኢትዮጵያ የተሰኘ መንፈሳዊ መርሃ ግብር ይካሄዳል ተባለ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መለኮታዊ ጉብኝት ለኢትዮጵያ በሚል መሪ ቃል ነገና ከነገ ወዲያ በመስቀል አደባባይ መንፈሳዊ መርሃ ግብሩ እንደሚያካሂድ አስታውቋል። ካውንስሉ መርሃ ግብሩን አስመልክቶ በዛሬው እለት ጋዜጣዊ መግለጫ ተሰጥቷል። በመግለጫው ከአንድ ሺ ስድስት መቶ በላይ አብያተ ክርስቲያናት ከቢል ግርሃም የወንጌል ማህበር ጋር በመተባበር በመስቀል አደባባይ የሚያካሄደው መንፈሳዊ መርሃ ግብር እንደሚሳተፍ ገልጿል። በዚህ ዝግጅት ላይ የቄስ ቢሊ ግርሃም ልጅ ፍራንክሊን ግርሃም በመጋበዛቸው ጠቁሟል። ፍራንክሊን ግርሃም እንደ አባታቸው ሁሉ ለኢትዮጵያ ትልቅ አክብሮት እንዳላቸው የገለጸ ሲሆን ባለፉት አርባ ዓመታት ኢትዮጵያን በተደጋጋሚ መጎብኘታቸው ጠቅሷል። ፕሮግራሙም ቢሊ ግርሃም ኤቫንጀሊስቲክ አሶሲዬሽን ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጋር በመሆን የተዘጋጀ ነው። ከጅቡቲ አዲስ አበባ የሚወስደው መንገድ መተሐራ አካባቢ በመሬት መንቀጥቀጥ የመቋረጥ ስጋት ተደቅኖበታል ተባለ። ከጅቡቲ አዲስ አበባ የሚወስደው መንገድ መተሐራ አካባቢ በመሬት መንቀጥቀጥ ምክንያት የመቋረጥ ስጋት አለበት ሲል የስፔስ ሳይንስ ጂኦስፔሻል ኢንስቲትዩት ተናግሯል። ስለዚህም ተለዋጭ መንገዶች እንዲሰሩ ለኢትዮጵያ መንገዶች አስተዳደር ምክር ሀሳብ ማቅረቡን አስረድቷል። ኢትዮጵያ ውስጥ ከመስከረም ወር መጨረሻ አንስተው ተደጋጋሚ የመሬት መንቀጥቀጥ እየተከሰተ መሆኑን ኢንስቲትዩቱ አስታውሷል። አሁን እየተከሰተ ያለው የመሬት መንቀጥቀጥ እየጨመረ መጥተው ድንገት ቢፈነዳ የገቢ ወጪ ንግድ የሚያልፍበት የኢትዮ ጅቡቲ ዋናው መንገድ መታራ አካባቢ የመቋረጥ ስጋት አለበት ብሏል። በስፔስ ሳይንስ እና ጂኦ ስፔሻል ኢንስቲትዩት ተመራማሪ የሆኑት ናትናይ ላገኘው እንዳሉት ፈንታሌ አካባቢ ግላጭ ድንጋይ ወይም ማግማ ባለፉት ሶስት ወራት ወደ መሬት እጅጉን እየቀረበ መጥቷል ብለዋል። ይህ ደግሞ ሊፈነዳ የቀረበ እንዳለ ያሳያል። ተለዋጭ መንገዶች እንዲሰራ የተዘጋጁ ሶስት አማራጭ የመንገድ ዲዛይኖች ሚኒስትሮች በተገኙበት ውይይት ተደርጎበታል ሲሉም አስታውሰዋል። የተሰራው አማራጭ የመንገድ ዲዛይን የኢትዮጵያ መንገዶች ባለስልጣን መውሰዱን ጠቅሰዋል። የመሬት መንቀጥቀጡ በሚገባ እየተከታተሉ መሆኑን የነገሩን ተመራማሪ ውናት ላገኘው በአካባቢው የአየር በረራዎች እንዳይካሄዱ፣ ነዋሪዎች ስጋት ወደሌለበት ቦታ እንዲሰፍሩ ለማድረግ ምክር ሀሳብ ማቅረባቸውን አስረድተዋል። የርዕደ መሬቱ መነሻ ነጥብ ፈንታሌ ተራራ ነው። ከተራራው እየተራቀ በተመጣ ቁጥር አሳሳቢነቱ እየቀነሰ ይመጣልም ብለዋል። ከፍተኛ ስጋት ያለባቸው የተራራው ቅርብ የሆኑ ስፍራዎች ናቸው የተባለ ሲሆን፣ እነዚህ ቦታዎች ከፍተኛ ጥንቃቄ ሊደረግባቸው ይገባል ተብሏል። ግራንድ ኢትዮ አፍሪካ ራን በዱባይ ሊካሄድ ነው። ይህ በአይነቱ ልዩና ታሪካዊ የሆነው ግራንድ ኢትዮ አፍሪካ ራን በዱባይ ለመጀመሪያ ጊዜ የሚከናወን ሲሆን በኢትዮጵያ በሌሎች የአፍሪካ ሀገራት እንዲሁም በተባበሩት አረብ ኤምሬቶች መካከል የስፖርትና ፋሽን ባህል ትስስር ለማጠናከር ያለመ ነው ተብሏል። የሩጫ ፋስት ቢዝነስ ግሩፕ ከዱባይ ስፖርት ካውንስል ጋር በመተባበር የተዘጋጀ ሲሆን የኢትዮጵያ የአፍሪካና የተባበሩት አረብ ኢምሬቶች የዲፕሎማሲ፣ የባህል፣ ስፖርት ግኝቶችን በማስተሳሰር መልካም መስተጋብርን ለመፍጠር የሚያስችል ታሪካዊ ትዕይንት እንደሆነ ከአዘጋጆቹ ለመረዳት ተችሏል። በመጪው በፈረንጆች ወር ሚያዚያ 5 እስከ 6 2025 በልዩ ልዩ ዝግጅቶች በደማቅ ሁኔታ የሚከናወን ይሆናል። ዝግጅቱ የተሳታፊ ሀገራት የባህል፣ የስፖርት፣ የፋሽን እንዲሁም የማህበራዊ አንድነትን በማጉላት ዲፕሎማሲያዊ ግንኙነትን ወደ ላቀ ደረ ደረጃ ከፍ ያደርጋል ሲሉ የገለጹት የዝግጅቱ አስተባባሪ ኢንጂነር ፍጹም አድነው ናቸው። ዝግጅቱ ታላላቅ የስፖርት ባለሙያዎችን፣ በዘርፉ ከፍተኛ ልምድ ያላቸውና ተጽዕኖ ፈጣሪ የሆኑ ግለሰቦች እንዲሁም ለዘርፉ ልዩ ፍቅር ያላቸው ተሳታፊዎች ያካተተ ይሆናል። በዝግጅቱ ከኢትዮጵያ አፍሪካና ከተባበሩት አረብ እምሬቶች የተውጣጡ ዲፕሎማቶች፣ ታላላቅ ሰዎችና መሪዎች ይገኛሉ። በተጨማሪም የባህል አጥኚዎች፣ የኪነ ጥበብ ባለሙያዎች፣ የማህበራዊ ጉዳይ ምሁራን እንዲሁም የንግድ ባለሙያዎች የሚሳተፉበት ነው። ሚያዝያ አምስት ሀያ ሀያ አምስት የዝግጅቱ ተሳታፊዎች ምዝገባ ይካሄዳል። የመሮጫ ስርቶች ለተሳታፊዎች ይሰራጫሉ። በተጨማሪም ልዩ የፋሽን ትርኢት ለታዳሚዎች ይቀርባል። በዚህ ልዩ ዝግጅት ከአፍሪካ ከተባበሩት አረብ ኢሚሬቶች እንዲሁም ዓለም አቀፍ ተሳታፊዎች በጋራ ያጣመረ ሩጫ ይካሄዳል። ውድድሩ የስፖርት የባህል ፋሽንና የህዝብ ለህዝብ ዲፕሎማሲያዊ ግንኙነት በማጠናከር ዓለም አቀፋዊ ትብብሮችን እንደሚያሰፋ ታምኖበታል። በዚህ መርሃ ግብር የአምስትና የአስር ኪሎ ሜትር ሩጫ ውድድሮች ልምድ ያላቸው ስፖርተኞችና ለጤና ለመዝናኛ የሚሮጡ መላው የስፖርት አፍቃሪያን የሚሳተፉበት ነው። ሱዳን በአገሯ የእርስ በርስ ጦርነት በዘር ማጥፋት ወንጀል ተባባሪ ናት ያለቻትን የተባበሩት አሮ ኤምሬትስን በዓለም አቀፍ የፍትህ ፍርድ ቤት ልታቆማት ነው። የተባበሩት አሮ ኤምሬትስ በዘር ማጥፋት የሚወነጀለው የሱዳን ፈጥኖ ደራሽ ኃይል ድጋፍ የሰጠች ነው ስትል ሱዳን ከሳለች። ኤምሬትስ ለፈጥኖ ደራሽ ኃይሉ በምታደርገው ወታደራዊ የገንዘብና የፖለቲካ ድጋፍ በምዕራብ ዳርፉ በሚገኘው የማሳሌት ማህበረሰብ የዘር ማጥፋት ወንጀል ተባባሪ ናት ሲል የሱዳን መንግስት ከሷል። የተባበሩት አረብ ኤምሬትስ በበኩሏ የሱዳን ውንጀላ ውድቅ በማድረግ ቀልብ ለመሳብ የሚደረግ ትርኢት በሚል አፋጣኝ ክሱ ውድቅ እንዲደረግ እየሰራሁ ነው ብላለች። ለሁለት ዓመታት በዘለቀው የሱዳን የእርስ በርስ ጦርነት ተፋላሚ ወገኖች የሱዳን ጦርና ፈጥኖ ደራሹ ኃይል ጥሰቶች መፈጸማቸው ተወንጅሏል። ፈጥኖ ደራሽ ኃይሉ በዳርፉር አረብ ባልሆኑ ነዋሪዎች ላይ የዘር ማጥፋት ወንጀል ፈጽሟል በሚል ክስ ቀርቦበታል። ሱዳን ለዓለም አቀፍ ፍርድ ቤት ባቀረበችው ክስ ላይ የተባበሩት አረብ ኤምሬት ግጭቱን በማቀጣጠል እና እንዲሁም በምዕራብ ዳርፉር የዘር ማጥፋት ወንጀል የፈጸመው ሚልሻ ትደግፋለች ሲል የፈረንሳዊ ዜና ወኪል ኤኤፍቢ ዘግቧል። እነ ያስጥልን አድማጭ ተመልካቾቻችን ይህ ባላገሩ ዜና ነው።